የነበሩትን ስለማቃቸው ነው ማውራው። ሹር ሳሎን የጠሩት አንችን ስም ጠሩ። አንቺን በውስጥ አውርቻ ጠራለሁ። ዱርዬውን ጠሩ፣ ደውዬለታለሁ። ዱርዬው ገና ሳይነገረኝ እንዲያለል ልክስክስ አውቃው። ዱርዬው አለበት እንዲባል የጨርቆስለት ጨርቆስ ሄዳለሁ ብላለች ብለው የእሱን ስም ያስገቡት። ዱርዬውን ለመቀላቀለው ዱርዬው ስራ አላጣ። እንኳን አንድ ተራ ሴት እኔን ሮማን ቀርቶ ከፈለገ እኮ ጀርመን መጥቼለታለሁ። እናንተ ልክስክስ ርምጥምጥ ማለት ነው። አረ እና ሀቢባ እና ናቸው። አንቺ ሌላ ሰው ሌንትናት እና ሀቢባ ናቸው። ሀቢባማ ትኖርበት አለች። ሞዴሬተሮ አንዷ የእሷ ሁና ተገኝታለች። ሀቢባ አለችበት። ሀቢባ ትኖርበት። ምንድን ነው የተፈጠረው? እኔ እኮ አላወኩም፣ አልገባኝም። ሰምተሻል፣ ሰምተሻል አይደል እንዴ? ሲወራ አልሰማችሁም? በእውነት አልሰማሁም። እኛ አልሰማንም። ወይኔ ምስኪን እህታችን ምን ሆንሽ?

የተሰራበትቱ ሲደርስ አውቀው ጆከርን ሊያነካኩ ሞከሩ። ለጆከር እኔ ኔ ላይፌን እሰጣለሁ። በምንም ታምር አውቀው እንትናቸው እንዲደምቅላቸው እጁ አማራ አለበት ለማለት እራስ አስራ ዘጠኝ ጆከር እና ወንደሰን አለበት ከአማራ አሉኝ ማለት ነው። አልገባኝም። ያሉት ያሉት ማለት ነው። የትኛው ወንደሰን እንዳለበት አልገባኝም። የምሬን ነው። እግዚአብሔርን አይደለም። ጆከርን ጠይቁት። ጆከር እኮ ገብቶ አምጡ ብሏቸዋል። ኤኒዌይ፣ እዛ እነሱ የአዲስ አበባ ግሩፕ ውስጥ የሉም። ጽሁፉ ላይ ግን ቆይ ጆከር እሺ ካለ ልጠይቀው የሚል የጆከርን ቴክስ ነው እንጂ ያሳዩ የጆከር ቮይስ ቮይስ ያለው የሌላ ሰው ነው። ምን አርገሹ? አንቺ ራሴ ዝም ብለሽ ምን አርገሹ? በምን ተጣልተሽ? ል እኔ ከዚ ከመሄድ ከኢትዮጵያ ከመሄደ በፊት በፊት ገና መንግስትን ይቅርታ ለጠየቅ የመሳለሚያ ልጅ ነው የምትል የሀቢባ ሞዴሬተር ሆና የተገኘች ሁለት ፋይል ነው ያላት ሀቢባ ቤት ማነው ድሮን ስሟ እራስ አላውቀውም። የሆነ ድሮን ነው የምትባለው፣ እዚኛው አዲስ አበባ የዜሮ አንድ የመሳለሚያ ልጅ ነኝ የሚል ፕሮፋይል አላት። ትመጣና እዚህ ቤት በነበረች፣ እዚህ ቤት የኔ ሞደሬ ነበረች። ፍቅር የምትባል ልጅ አለች፣ የአዲስ አበባ ልጅ። እሷ የቴዲ አፍሮ ሰፈር ልጅ ናት። ስሙ እራሱ ጠፋ። የአያር ስራም ሰፈር፣ የዛ ሰፈር ልጅ ናት። ከዚህ ቤት በፀባይዋ ተባራለች ለማ ለሀብታም ካላደገደኩ ከሚላ ጋር ስጣላ የእኔ ሊፍተር ነው፣ እኔ ቤት ነው የምታውቀው። ለሀብታም ላደግድግላ በር ከፍታ ተሳደበች፣ ለፈለፈች። እኔ አላያት፣ እኔ ስለማላያት እዚህ ቤት ሌሎቹ ገብተዋል ወደ ቤታቸው። ስለዚህ እሷ እሷ እንዳለችበት ያወቅንበት የራሴ እንትናለኝ ግን ከዚች ልጅ ጋር ይገናኛሉ። መታ ፍቅር እኔ ስቦልካት መታ አረ የአዲስ አበባ ልጆች እየዛቱብሽ ነው አለችኝ። ምን አባታቸው ስለሆኑ አልኳት። ማንም ይዝትብኝ የትኛው እቼ መሳለሚ ያለች ምን ትላለች? ይመጡና እኔ በውስጥ ለፍልፋ ብሎክ ሳረጋት አልሰማም ስላት ይመጡና እኔ ጋ አናያቸውም። እኔ አያቸዋለሁ፣ እንዳላየ ነው ማልፋቸው። ለምን አቴንሽን ስለማልሰጣቸው እኔ ከምሸናው ሽንቴ ራሱ ምጥለው ትዝም አይሉኝ መታ በቅርብ እናንተ ቤት አደጋ ትሰሚያለሽ፣ ምን ትሰሚያለሽ፣ እንዲህ አይነት ኮመንት ያደርጋሉ። ንቄኔ ተውኳቸው ምንም አልሰማ ስላቸው። እኔ በግልጽ የቤቴን ቁጥር አድራሻ የምናገር ሰው ነኝ። የቤቴን ካወቁት የአዲስ አበባ ቤትን እዚህ ጋ ኮልፌን ለሚያቅ ያውቀዋል። ማንም ገብቶ የኮልፌ ነኝ የእኛ ቤት ከንትኑ ጀርባ ነው ስልሙል ነኝ። የኔን ቤት እንዴት አገኙት? ራሴ ስለምናገር እና ለፈለፉ አዲሱ ዓመት ላይ ኢትዮጵያ ትገባለች ተብሎ ተንጫጫ። ፒፕሉ የገባውት የለም። ቆይቶ ቆይቶ አሁን ለመግባት ሳስብ፣ እዚህ ምንድን ነው ለበርዝዴ እንጌጅ ሲያደርገኝ ባለቤቴ፣ ግዴታ ልጆች ቤተሰቦች ማወቅ አለባቸው። ሽምግልና ሲልክ እናቴ ካልመጣሽ አለች አገሬ ለመሄድ ኢትዮጵያ ከመግባቴ ቱ ዊክስ እዚሁን የለፈለፍኩት ኢትዮጵያ ሄዳለሁ ስል ቱ ዊክስ በፊት እኛ ቤት በር ላይ በአዲስ አበባ አሳይተነው፣ ቃል እኮ በአዲስ አበባ ይሄ ፍላእንት ናቸው የአዲስ አበባ ልጅ ትእዛዝ መስጫቸው ላይ እኛ ቤት በር ላይ ወረቀት በተኑ። ወረቀቱን በቀደም እየተነበበ ነበር፣ ካዳመጣችሁት፣ ወሬቨሪቲዝ በቃ ሮማን ኢትዮጵያ ከገባች እንገላታለን አይነት ወረቀት እኛ ቤት በር ላይ በተኑ። ማን እንዲያገኘው? እናቴ የበተኑት ሌሊት ነው። ቢኮዝ እናቴ ሁሌ ሌሊት ፋይቭ ኦክሎክ ነው ኪዳን ልታደርስ የምትወጣው። እናቴ አጋጣሚ ሆኖ አላገኘችውም ወረቀቱ ወረቀቱን ያገኘው ከኛ ቤት ፊት ለፊት የሚኖሩ ቤተሰብ ነው ያገኘው። ወንድሜን ደውለው ጠርተውት ይሄ የሆነ ብለው አሉት። አምጡት ወረቀቱን ይልና ወንድሜን ጋ ደውሎ ነገረኝ። በቃ ዝም በላቸው፣ ለማየ ብቻ እንዳትነግራት እንዳይደብራት አትምጪ ስለኝ ተኛና ተኩስ እመጣለሁ አልኩት። ማለት ነው አያገባም፣ እመጣለሁ ግን ለማዘር አትንገሯት አልኳቸው። ያው ቤተሰብ ስለሆነ የራሳቸው ኮንሰርን ስላላቸው የሚመለከታቸው ጋር ሄደዋል። እኔ ሄዱልኝ አላልኳቸው፣ መሄድ ያለባቸው ቦታ ግን ሄደዋል። ገባ ከዛ በኋላ እኔ ስመጣ እንግዲህ ፊት ለፊት ነው የሄድኩት። ከመንግስት ጥበቃም አላስፈለገኝም፣ ማንም አላስፈለገኝም። ሌላ ቀን እንደምገባው እንደ ኖርማል በራሴ ትኬት እናቴ ቤት ሳርፍ ሁሉም አይቷል። ሆቴል የያዘልኝ የለም፣ ምንም የለም። ከማንም ምንም ስለማልፈልግ ሶ ከገባው በኋላ እኔ የመሰለኝ ማስፈራራት በቃ ይሄ ጢጢያቸውን ወይ ደግሞ እንትናቸውን የተደራጀንን ብለን ለማሳየት ስለመሰለኝ ንቄት እቻቸዋለሁ። ከኤርኩ በኋላ ግን በሞተርሳይክል ሳይክል ሲከተሉኝ እንደነበር ጨርቆስ ቀን እኔ የምገባበት ኤቭሪዴ ነው ቪዲዮ የምከፍትላቸው ቤት ሲሆን ሰወጣ ሶ ሲሄዱ፣ እዚህ ጋር እንትና እዚህ ጋር ነበረ። ገብታ ላይፍ ላይ እንዲህ ብላለች እንዲጋ ወጣች እንዲጋ ደረሰች እያሉ በሞተረኛ መጀመሪያ የሰጡት ሀያ ሺህ ብር ላኩ፣ ለሞተረኛ ለሚከተለኝ። ሁለተኛ እቅዳቸው እኔን የሆነ ቤት አስገብተው የአዲስ አበባ ልጅ ቅርታና የአማራ ልጅ ቅርታ ተጠይቅ። ምን ስላደረ እኮ አልኩት። የኦሮሞ ጨሌ እዚህ ጋር አድርጋለች። አንድ ቀን ላይፍ ላይ ገብታ የኦሮሞ ጨሌ እያደረገች ምን አረገች? ነው ኢዳዝ ሜክ ሴንስ ራሱ የሚያወሩት መንግስት ይቅርታ ጠየቀች። እኔ እዚህ ሚዲያ ላይ ከሚታገለው ከየትኛውም ከሚታገለው ኢንፐርሰናል አብይ አህመድን የተሳደብኩ ባለጌ ኢንፐርሰናል አዳነች አበቤን አዲስ አበባ ጠቅላይ ሚኒስትር ወሬቨር ብዬ መሳለብ እችላለሁ። ግን ኢንፐርሰናል ተሳድብ ያለው ያንን ጥፋቴን ቅርታ መጠየቅ ከነዚህ ከሚታገለው ሰው ጋር ምን እንደሚያገናኘው ባይገባኝም ከኔ ጋር እዚህ የሚታገሉ እንትናንትና አልልህም። ማስክና መነጽር ጥቁር መነጽር ሰልፍ ወጥቶ ገና ሲገባ ሻንጣ ሞልቶ ሀገሩ የሚገባ ስለሆነ እኔ ሮማን ፊት የምጋፈጥበት ምንም ቻንስ የለም። የራሴ ውሳኔ ነው ወስኛለሁ። ግን ከዚህ ትግል ጋር ምን ያገናኘዋል? ሮሚ አንድ ነገር ልናገር፣ ምን ያገናኘዋል? እኔን በዚህ መልኩ እኔ ችግር የለም እንኳን የምዘክርበት ያው የለተኑ ቀን እዚሁ ቤት ያስገብቶ ጉዳቸውን አስወጣ ገባ ምል። አሁን ምንድን ነው ታዲያ የተፈጠረውም? ኖ ኖ አለችበት ሲሉኝ በምን ልትገባበት ስላልኳቸው ነው። ወይ አንዴ ልንገርሽ፣ አንደኛ ነገር አንቺ አንድ ግለሰብ ነሽ። የምትፈልግን ሙድ የራስሽን የምታራምጂው ራስሽ ነሽ፣ ገባሽ? አንቺ የምትፈልጊውን የምታረጊ ሰው ነሽ፣ ገባሽ? ብሄርተኛ አይደለሽም። ማንም ከአንቺ ጋር እኔ አሁን አዘ ፐርሰን ብጠይቅኝ የአማራ ብሄርተኛ ወይም ፋኖ ከማንም ብሄር ጋር ጥላቸው የለበት፣ ከማንም ከኦሮሞም ከትግሬም ከማንም ጋር። እኛ ትግሬ ጓደኞች አሉን፣ ኦሮሞ ጓደኞች አሉን። አብረን ሀንጋውት እናደርጋለን እንዝናናለን፣ ወታ ገባሽ? ግን እንደ ስርዓት ከስርዓት ጋር ነው ችግሩ ሌላው ደግሞ እኔ በእርግጠኝነት አሁን ጆከር እንዲህ አይነት ነገር ውስጥ ይገባል የሚል አይገባም፣ አያደረገውም። ይሄ ማን ማንን ምን ያደርጋል? ግን ከአሳረኛው ጋር ፐርሰናል ጸብ ስላላቸው እሱ እያቀሳሰረሽ እሱ እያቀሳሰረሽ ባትጣይ መልካም ነው። ምክንያቱም ከጆከር ጋር በእለት ሁለት ፈታ ነው እኮ ገባ። አውርተር ከጆከር ጋር ፈተነዋል። ዳን ሌላ ነገር ውስጥ ያለ ነው። አሁን አንቺን ስላየውሽ ነው። ሲጀመር ምን ያደራሱ ኑሮ እኔ እንኳን ካንቺ ጋር እዚ ያቆምኩላቸው ሲሳደቡ መልሰጥኩም ማለት ነው። እንደባሽ እንደዚህ ነው። ከአማራ ትግል ጋር ማላላስ ነው የፈለጉት የአማራ ልጅ እኔ ራሴ ምንም ሳላውቀው በኔ እንደማይደራደር ጠንቅቄ ያውቃለው። እኔ መሬቱ ላይ እዚህ ሚዲያው ላይ መሬቱ ላይ ያለውን አማራ አውቀዋለሁ። በምንም ተአምር እዚህ ላይ የአማራ ልጆች እንደሌሉበት ስለማቅ በኮንፊደንስ እነግርሻለሁ። ይሄን ያደረጉት የአዲስ አበባ ልጆች ናቸው። አማራ ልጅ አይደለም ጠንቅቄ ስለማቅ። ፍቅር የአማራ ልጅ አይደለችም፣ ኦሮሞ ናት። ኦኬ አሁን ያሉኝ ነገር ጨሌ ስላረግሽ ምናምን ኦሮሞ ናት ፍቅር። ከኔጋ ቁጭ ብላ እንትን ስትል ነበረ። ኢንፋክት ከአስታወቅሽ ከቤታዮ ጋ ጌም የነበረን ጊዜ የሚላን ሸቀጥ የአማራ ልጆች ይዘውበታል ስለዚህ እንዳትገባ ብለው አስፈራርተውታል ብላ ጌሙ እንዳልጫወት ያደረገችኝ እሷ ናት። እሷ ግን ኦሮሞ እንጂ አማራ አይደለች። ገባፍ እምልሽ። ለእኔ ግን ለምንድን ነው ሊያረጉት ያሰቡ ሲባል በኦሮሞ ጨሌ ስላረገች። አየሽ፣ ሌብነታቸውን ስላወቅባቸው፣ አሁን አማራ ጋር ሊያጫውቱ አልቻሉ። ይህንን ኬዝ የሰሩት ሰዎች አቃቸዋለሁ። ያ ግን አሁን አንቺ እንዳልሽው፣ ሮማ አንቺ እንዳልሽው፣ አሁን እንደዚህ ሰዎቹ ፎሎ ያረግሻቸው ሰዎች ያዋጡልሽና ይ አይንሽ ይገፈፍ፣ የምር መገፈፍ። በቃ መልካም ቀን ይሁን ላችሁ። ቢታ አንተ አይጥ ዝም በል በና። አሁን እያልሽ ስለነበር ብዬ እኮ ነው። ይህ አሪፍ ነገር ነው፣ ያነሳሹ አሪፍ ሀሳብ ነው። ጃፒ ብዙ ሸር ስላለ በውስጥ ይኖራለን። ተዋው ለሚዲያ ስለማይሆን ነው። እኔ ኦል ጆከር በምንም ተአምር እንደዚህ አይነት የበከተ ነገር ውስጥ እንኳን በእኔ የተነሳ በማን እንደሚገባ ቃለው። ጆከርን እኔ ጠንቅቄ ስለማቀው የጆከርን ስመጨመራቸው እራሱ ለእኔ ልባንን እንዴት ሊሆን ቻለ የሚለውን እንዳዳምጥ አደረጉኝ። ገባ። ቢኮዝ ጆከርን ስለማቀው፣ ጆከር አይደለም ከመጣ ጀምሮ እኔን እንዲሰድብ ሲያቀሳስሩት እነ ነጃት ሰላሜ ደቡባ ስታቀሳስረው ከሮማን ጋር ወፍን ያላቸው ኢንፐርሰናል ፐርሰናል በምታደርገው እንኳን ባልወድ በሳይለንት ትተላለፋለሁ እንጂ ከሮማን ጋር ኖ ብሏቸዋል። ዳት ማች ምንም ማሌድ ስላላቸው አሁን እንዲህ አይነት ነገር ላይ ስሙ ቀላቅለው ሲያመጡ ጆከር በምንም ታምር፣ ላይፍ እኔ ለጆከር ላይፍ እሰጥለታለሁ እሱም ለእኔ ይሰጣል። ጆከር ልቡን ሰጠች ደግሞ እሻፍድባታለሁ እያለ ነበር ው ልብ ሰጣሻፍድከቤት እንዳላ ጉሻ እንደዚህ እንዳልልስራ